የፌዴራል ዋና ኦዲት መስሪያ ቤት ባቀረበው የ2016 የኦዲት ግኝት ሪፖርት ተቋማት ራሳቸው እንዲፈትሹ ጠየቀ። መስሪያ ቤቱ የኦዲት ግኝት ሪፖርቱን ለሕዝብ ተወካዮች ምክር ቤት ዛሬ አቅርቧል። ሪፖርቱን የተከታተለው ባልደረባችን ሚልኪያስ አዱኛ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሚልኪያስ፣ እንደምን ውለሃል? አጠቃላይ የምክር ቤቱ ውሎ ምን ይመስላል? መረጃዎችን ልትነግረን ትችላል? አመሰግናለሁ ምን ይችል እንደምን ውለሃል። እንግዲህ የህዝብ ተወካዮች ምክር ቤት ስድስተኛው ዙር አራተኛ ዓመት ሰላሳ ዘጠነኛ መደበኛ ጉባኤውን እያካሄደው ነው የሚገኘው። በዚህ ጉባኤ ላይ ደግሞ የፌዴራል ዋና ኦዲተር መስሪያ ቤት እንግዲህ የ2016 የበጀት አመት የክዋኔና ፋይናንሻል ኦዲት ሪፖርትን እያቀረበው ነው የሚገኘው በዚህ ሪፖርቱም ላይ እንግዲህ መስሪያ ቤቱ ተቋማት በአሰራራቸው ላይ ከፍተኛ የሆነ ክፍተት በመስተዋሉ ራሳቸው መፈተሽ እንዳለባቸው ነው ያነሳው ማለት ነው። እንግዲህ መስሪያ ቤቱ ዛሬ ባቀረበው ሪፖርት መሰረት እንግዲህ ከመስሪያ ቤቶች በተለይም ከቀረጥና ታክስ አሰባሰብ ጋር በተያያዘ የፕሮጀክቶች መጓተትና ተጨማሪ በጀቶችን መጠየቅ እንዲሁም ደግሞ በተለይም ከፍተኛ የመንግስት ሀብትን የሚያንቀሳቅሱ ተቋማት ከተደለደለላቸው በጀትም በተጨማሪ መጠየቃቸው እንዲሁም ደግሞ የተመደበላቸውን በጀትም ደግሞ ሳይጠቀሙ የቀሩ ተቋማት ስለመኖራቸው ነው በዚህ ሪፖርት ላይ ሲያመላክት የነበረው ማለት ነው። ለአብነት ያክል እንኳን ከቀረጥና ታክስ አሰባሰብ ጋር በተያያዘ በ2016 ወደ 3.6 ቢሊዮን ብር አካባቢ ሳይሰበሰብ ስለመቅረቱ ነው ይህ ኦዲተር መስሪያ ቤት በሪፖርቱ ላይ እያመላከተው ማለት ነው። ሌላኛው ተቋማት በተለይም ከፍተኛ የትምህርት ተቋማትን ስንመለከት እንግዲህ በዚህ በነዚህ ተቋማት ውስጥ የሚሰሩ መምህራኖች አቅማቸውን እንዲያሳድጉ በማ በማድረግ በኩል ተቋማቱ ከፍተኛ የሆነ ወጪን በማውጣት እነዚህ መምህራን አቅማቸውን እንዲያሳድጉ ለማድረግ ጥረት ዚ ይደረግ እንደነበረ ይታወቃል። ነገር ግን እነዚህ መምህራኖች እንግዲህ ስልጠናቸው ወይም ደግሞ ትምህርታቸውን ከጨረሱ በኋላ ደግሞ በገቡት ውል መሰረትም እኒህ ይህን ተቋም ማገልገል ሲኖርባቸው ይህ ሳይደረግ የቀረበት አጋጣሚ ስለመኖሩ ነው በዚህ ሪፖርት ላይ የተነሳ ማለት ነው። ወደ 15 የሚሆኑ ከፍተኛ ትምህርት ተቋማት በነገራችን ላይ እዚህ ላይ የሚጠቀሱ ተቋማት በርካታ ቢሆኑም ዋና ዋናዎቹ ናቸው የሚነሱት ማለት ነው 15 ዩኒቨርሲቲዎች ያስተማሯቸው አስተማሪዎች ወደ ስራ ከተመለሱ በኋላ ይህንን ውላቸውን ሳያከብሩ ስራቸውን አቋርጧል ማለት ነው። በዚህ በውሉ መሰረትም ደግሞ መምህራኖቹ ስራቸውን ቢያቋርጡ የተከፈለላቸውን ክፍያ እንዲከፍሉ ማድረግ ነበረበት። ነገር ግን ይሄ ሳይደረግ ቀርቶ እንኳን ወደ አርባ አንድ ሚሊዮን ብር ለመንግስት ገቢ ሳይደረግ ስለ መቅረቱ ነው የተነሳው ማለት ነው። በሌላ በኩል ደግሞ በተለይም የሲቪል ሰርቪስ ቅጥር እንዲቋረጥ ከተደረገ በኋላ በዚህ አማካኝነት እንኳን የመንግስት ተቋማት ቅጥር እንዳይፈጽሙ ካደረ ውሳኔ ካስተላለፈ በኋላ ተቋማት ይህንን ሕግ በመጣስ ቅጥርን ሲፈጽሙ እንደነበረ በዚህም ከፍተኛ የሆነ የመንግስት ወጪ ገንዘብ ወጪ ሲደረግ እንደነበረ ነው የተነሳው ማለት ነው። ከእነዚህ ውስጥ ወደ 24 ሚሊዮን ብር አካባቢ በተቋማት ቅጥር ተፈጽመው ውላቸው ውል ሳይኖራቸው ማለት ነው፣ በመስሪያ ቤቶች ውስጥ ተገኝተው ስራ እንዲሰሩና ክፍያ እንዲፈጸምላቸው ተደርጓል ማለት ነው። ከነዚህ ተቋማት ውስጥ ለአብነት የተነሱት አዲስ አበባ ዩኒቨርሲቲ፣ ጳውሎስ ሆስፒታል፣ አርማ ዩኒቨርሲቲ ተጠቃሽ ነው የነበሩት ማለት ነው። በሌላ በኩል ደግሞ ወደ 21 ቢሊዮን ብር የሚሆን ውል የተገባባቸው ፕሮጀክቶች ማለትም ትላልቅ ፕሮጀክቶች፣ ሜጋ ፕሮጀክቶች ሆኑም እነዚህ ፕሮጀክቶች አዋጭነታቸው በጥናት ሳይረጋገጥ አዋጭነታቸው ሳይታወቅ ውል ተገብቶባቸው ነገር ግን መጨረሻ ላይ የመከኑበት አጋጣሚ እንደነበረ ነው የተነሳው ማለት ነው። በተለይም ከውሃ ፕሮጀክቶች ጋር በተያያዘ የውሃ አዋጭነት ምናልባትም እነዚህ ለንጹህ የውሃ መጠጥ ውሃ የሚውሉ ስለመሆናቸው ለአደጋ ተጋላጭነታቸው ሳይረጋገጥ ይህ ሁሉ ገንዘብ ወጪ እንዲደረግ ተደርጓል ማለት ነው። በሌላ በኩል ደግሞ በጀት ተበጅቶላቸው ሳይጠቀሙ የቀሩ ተቋማት ስለመኖራቸው ነው የተነሳው ማለት ነው። በዚህ ሪፖርት ላይ ወደ አስራ አራት ነጥብ አራት ቢሊዮን ብር አካባቢ የሚሆን ተቋማት በጀታቸውን ሳይጠቀሙ ስለመቅረታቸው ነው የተነሳው ማለት ነው። ወደ አንድ ነጥብ አንድ ቢሊዮን አካባቢ ደግሞ ሌሎች ተቋማት ደግሞ ተጨማሪ በጀትን በመውሰድ ወይም ከተደለደለላቸው በላይ ተጠቅሞ ነው የተገኘው ማለት ነው። በአጠቃላይ እንግዲህ በዚህ በዛሬ ጉባኤ ላይ ሲቀርብ የነበረው ሪፖርትን በተለይ ወይዘሮ መሰረት ዳምጤ የዋና ኦዲተር ማለት ነው ባቀረቡት ሪፖርት ከፍተኛ የሆነ ክፍተቶች በተቋማት አካባቢ እየተስተዋሉ ስለመሆናቸው ነው የተነሳው ማለት ነው። በሌላ በኩል ደግሞ ምንነታቸው የማይታወቁ ምንጫቸው ያልታወቁ ገቢዎች ወደ ተቋማት መግባታቸው እንዲሁም ደግሞ ወዴት ወጪ መደረግ እንዳለበት እንኳን ወዴ ለማን ወጪ እንደተደረገ ያልታወቁ ማስረጃ ያልተገኛላቸው ገቢዎች እና ወጪዎች ስለ ስለመኖራቸው ነው የተነሳው ማለት ነው። ስለዚህ እንደዚህ አይነት ክፍተቶች በተቋማት አካባቢ ላይ አሁንም ተቋማት መታየት እንዳለባቸው በተገኘው ሪፖርት መሰረት ማስጠንቀቂያ ወይም ማሳሰቢያ እንደተሰጣቸው ነው ማለት ነው በዚህ ለሕዝብ ተወካዮች ምክር ቤት በቀረበው ሪፖርት ላይ ዋና መስሪያ ቤቱ ሲያቀርብ እየነበረው ማለት ነው። በአጠቃላይ እንግዲህ በግማሽ ቀን በአጠቃላይ በተለይም ከፍተኛ የመንግስት ሀብትን የሚያንቀሳቅሱ ከፍተኛ የመንግስትን ስራ የሚሰሩ ተቋማት አካባቢ ላይ በ2016 የፋይናንስ እንቅስቃሴያቸው ምን ይመስላል ክወያ ናቸው ምን ይመስላል በሚል እንግዲህ ትላልቅ ተቋማት ላይ ኦዲት ተደርጎ ሪፖርቱ በአጠቃላይ ለሕዝብ ተወካዮች ምክር ቤት እየቀረበ ነው የሚገኘ ማለት ነው። እኛ በዚህ በግማሽ ቀን ውሏችን ዋና ዋና ዋና በተለይም ትላልቅ ገንዘብ ክፍተት የታየባቸው አካባቢዎች ተቋማት እነማን ናቸው የሚሉትን በዚህ መልኩ ለተመልካቾቻችን ለማድረስ ወደናል። በማታ የዜና ወጃዎቻችን ደግሞ ጠቅልል ባለ መልኩ ሪፖርቱን በዜና ወጃዎቻችን የምናቀርብ ነው የሚሆነው። ምን ይችል ለጊዜው ለሰጠኝ ጊዜ ግን እጅግ አድርጌ አመሰግናለሁኝ። ባልደረባችንም ሚልክያስ አዱኛ ለመረጃ አመሰግናለሁ። መልካም ጊዜ ይሁንልን።